እንዴት ናችሁ? እገኛላችሁ ሰላም ናችሁ? እያላችሁበት ቦታ እንግዲህ ከና ጽዳት እያሰብታውኝ ነው እና አረብ ሀገር ምን እንዳለ አላውቅም። ሀገር ብገባ ተመልሼ እመጣለሁ። ሀገር ስንገባ እኔ ብቻ ነኝ። ግን ደግሞ ሲያዩን የሚሸሹን ነገርስ፣ ጥቅ ጥቅ ይዘው ይሄዳሉ። ሰላም አይሉ እዚህ ሀገር ስንመጣ ሰራተኛ ተንቀን የበታችነት ተሰምቶን እንኖራለን። ሀገራችን ደግሞ ውፍ ብለን እንኖር፣ ረፍት አድርገን እንኖር ስንል የሀገር ሰውን ደግሞ አያስቀምጠንም። በቃ ቢቻል ወይ መኪና ገዝተን የተሻለ ነገር የሆነ ነገር እንደገባ ነው። ቶሎ ስራ ካልያዘ በጣም ከባድ ነው። ለአዲሶች እንዳገቡ ዝም ብላችሁ ማለት ነው። እና ይህን ነው የምላችሁ። እኔ ከገጠሜ ነገር ይሄ ነው በቃ ጓደኞቼ ራሱ ሰላም ራሱ የማይሉኝም አብሮ ሳምን እንደሚያረጉብን ባናቅም የሆነ ነገር ተደርጎብን ነው። እንዲኛ እውነት አግብተው የወለዱት እራሱ ተመልሰው ነው ወደ አረብ ሀገር። በቃ አንዴ የአረብ ሀገር ከወጣችሁ፣ አሁኑ ተመለሳችሁ እዛው ነው ተመለሳችሁ እዛው። ለምን እንደሆነ አላውቅም። በናነኝ አለኝም አላገባሁኝም እንደሆነ አላውቅም። ትዳርም የሚፈልግ ምንየዛ መጠት ምን ያህል ብር አላት? እንደዛ ነው የሚጠይቅ። ብሯ በምን እጅ ነው? ቤተሰብ እጅ ነው። እንደዛ ሆነ ማንም አይፈልጋችሁም ሀገር የመጣች ሴት ለትዳር ይን ያ ቢያንስ እዚሁ አረብ ሀገር ያለውን ወንድ ተዋውቃችሁ አገብታችሁ ካልገባችሁ ኢትዮጵያ ያለውን ወንድ አገባለሁ ማለት ዘበት ነ አቁን አቁን ብናገር አይችለ እና ሁሉም ለጥቅም ድሮ በእናቶቻችን ጊዜ አለቀ። ባል እየሰራ ሚስቱ የሚያስተዳድር ሴት ልጅ ቤት የምትቀመጥ ይሄ ነገር የለም። አሁን ሰዓት ለምንድን ሆነ? አንዳንድ ቦታ ወንዶቹም ቢሆኑ ሴቶቹም። አሁን ደግሞ ፋሽን የሚሆነው ይሄ ሰው ላይ መተት ማሰራት ምናምን፣ በቃ ፋሽን አለ። እኔ አሁን ማንንም መቅረብ አቆምኳል። ችም ያረብ አገር ስራ ናት ብለው አንዱ አንዱ ላይ መተት ያሰራል። ብቻ ከባድ እና እኔ ይሄ ነው የገጠመኝ። እስኪ እንደ ሰው ይሁን ብዬ አንድ ሰው ስትተዋወቅ የማለቃ ሰውን እንኳን ስሙ በትክክል አይነግረም። ጠንቋይ ነው፣ መተተኛ ነው እና እጁ ላይ ምናምን አድርጎ ነው የተዋወቀኝ እና እጁ ላይ መተት አሰርቶ ነበረ። በጣም ከባድ ነበር። እና ለትዳር ብዬ እንዴት ተዋወቅሁት ማለት ነው። ብዙ ታምሜ ብዙ ብዙ ነገር ነው ያደረገው። ቤተሰብ እንድጠላ ልብ፣ ገንዘብ እንዳይበረክት ፊቴ እንዲበላሽ። ፊቴ አሁን ከመድኃኒቱ በኋላ ነው ትንሽ ተመስገን እና ሁሉን ነገር እንግዲህ አላም ፈጣሪ ያሸንፋል ማለት ፈጣሪ ያሸንፋል ማለት ነው። ያው እነሱ ፊቴን ልንገራችሁ ከሰል የሚመስል ከሰል ከሰል ከሰል ብጉር ብጉር፣ ይቆስላል፣ ይደማል ፊቴ እንዲበላሽ ሰው እንደ ጠለኝ ምናምን አድርጎ እና አንዳንዴ ቸኩለን ትዳር ላይ የምንወስን ነገር በጣም ከባድ ነው፣ በጣም ከባድ ነው። አሁን ማሻላ በሉ አንዳንዴ ዘው ብለን በቃ የሰውን አይተን የሰው ትዳር ቆንጆ መሆኑን አይተን እኛም ለምን እንደ ሰዋ ነው ነው ትዳር ይዘን እንላለን። እና በተለየ ሴት ጓደኛ መጥፎ ናት፣ ወንድ ይሻላል። ወንዶች ይመክሩሻል፣ ስለዛ ሰው የሰው መጥፎ ነው ይላሉ። ሴት ግን አንቺን መስላ፣ ለአንቺ አዛኝ መስላ፣ በኋላ አንቺ ስትጎጂ፣ ውይ እኮ እሱ ጥሩ ሰው ነበረ እንዴት እንዲሆነ ምናምን ትልሻለች ማለት ነው እና በሴት ጓደኛ ለወንድ ሴት ለወንድ መታስከም ቃሉ ከባድ ነው እና ተተዋወቂ ምናምን ነው የምትልሽ ነገር ተጠንቀቂ። በጣም ከባድ ነው። እኔ ያ ነው የገጠመኝ እና አብረንም አልኖርም ነው ግን በጣም ነው የታመንኩት እላችኋለሁ። እና ሰው በሰው የምትተዋወቁ ስለዛ ሰው አታውቁም። ወንድ፣ ሴት፣ ወንድም ቢሆን ዝም ብላችሁ ሰው በሰው የምትተዋወቁ ሰው ስለዛ ሰው ማንነት አታውቁም አሁን በእምነቱ የሚጠነክ እምነቱን አጠብቆ የሚሰው እስከዚህ ነው በቁጥር ነው ያለ። እና አሁን ያሉት በጣም ከባድ ነው። ራሳችሁን ጠብቁ። እንግዲህ ከዛ በኋላ እኔ ወንድ አስጠላኝ፣ ወንድ ፈራው። በቃ አረብ ሀገር ሰራለሁ፣ ከአረብ ሀገር ወደ ኢትዮጵያ ገባለሁ ተመልሼ ያአታገቢ አትወልጂም እንትን ነሽ እና ይላሉ። ምን ብዬ ልመልስላቸው? ይሄን ነው የገጠመኝ እላቸዋለሁ። ራን ማድረግ አትወርሱ አበረታችሁን። በዩቱብ ደግሞ ስራ ለስራ እያሰብኩ ነው። ብዙ እህቶቼ እና ወንድሞቼ ዩቱብ ይጠቅማል እያሉ ነው። እስኪ ጀምሬ ያለው እና አዲስ ስለምትመጡ ደግሞ ስለ የአረብ ሀገር ምግብ እሰራለው። አንድና አንድ ነገር አሳያችኋለሁ። ሰብስክራይብ እያደረጋችሁ ቤተሰቡ ኑኝ እላችኋለሁ። ሙቀት ደግሞ መጥቷል። በቃ ሙቀት መጥቷል እና ከሰው ጋር መተዋወቅ በጣም ከባድ ነው። በቃ እኔ እንጃ አሁን ብቸኝነት ሰላም አለው፣ ሰላም አለው። ግን ግን ደግሞ ብቸኝነት እስከ መቼ ይዘልቃል? ብቸኝነት እስከ መቼ ይዘልቃል? እና በጣም ገባር ነው እላቸዋለሁ። እና ዱአ ያድርጉኝ፣ በያላችሁበት ቦታ ዱአ ያድርጉኝ መልካም ሰው እንዲገጥመኝ በእምነቱ ጠንካራ የሆነ አጭበርባሪ ያልሆነ ጥንቃይ መተተኛ ምናምን ያልሆነ ሰው እንዲገጥማኝ እንዲዋ ያደርጉልኝ በያላችሁበት ቦታ እና በጣም አስፈርቶኛል። የሰው ጭቅጭቅ ደግሞ የበዛብኝ ነው፣ ለምን አታገቢም ለምን አትወልጂም ይባላል እና አንዴ ልቤ ስለተሰበረ ወደዛ ወደዛ አሁን ወደዛኛው መስመር ለመሄድ በጣም ከበደኝ እና አንዳንድ ክፉ ሰው ወደ እናንተ ይመጣና ህይወታችሁ ምስክልክልክል ስብር ብርብር አድርጎ ይሄድና በቃ ሁሉም ሰው ያን ይመስላቸዋል እኔ ያን የመሰለኝ እና እስኪ ዱአ ያደርጉልኝ በያላችሁበት ቦታ መልካም ሰው እንዲገጥመኝ እና ሁላችሁም ደግሞ የማታውቁትን ሰው ራሳችሁን ጠብቁ ከሰው ጋር ትጨባበጡ።